አይደለም፣ አደለም፣ አይደለም፣ አይደለም። የመጠማመጃ ቀን የ እንዴ የለቷን ቀረ ቀረሱት ነው ወይስ ምንድ ነው? እነዚህ ላይ ስለማትከታተሉ የሚያስቁ ፓርቶች ስለሆነ ሩዝም እችላለሁ መኮረኒም እችላለሁ ጣ የሚያምሩ እንደሁም በደንብ ሳላስብበት የመጣ ልዩ ስጦታ ነው። እኔ እና ሂሩቴ የተጋባንበት አስራ ሁለተኛ አመታችን ነው። እንደ ቀላል አስራ ሁለት አመት ፈንጠዝያ ማለት ነው። ሰርፕራይዝ የሚለው እኔ የምልህ ዝናቡ የሐረሩን ሰንጋ ለምን ተው በዚህ ዘመን አስራ ሁለት አመት ካባ ያው ማክዋ የሐረር ስንጋ ብናርድ አይሻልም? አንደኛችን ረባ አዳምጡኝ። እሷ ስትገባ እኛ መብራት አጥፍተን ነው የምንጠብቃት። ለምንድነው መብራት? ጨለማ ውስጥ ሆነን እንድታገኘን ነዋ ብያለሁ። አርፈተኛ በኋላ የመጣሁልህ እንደሆነ ጭንቅላትህን ነው በኩርኩም ማነድል

እኛ ትላንት ውቅያኖች ድርቁ ነበር። እኔ ማለት ልጅ ያሉ በቃ ቤት መሽናት ነው። አጅሬ ዳይ ነገር በሶስት ይጸናል እንዲሉ አበው ሁሉንም ነገር ካላልኩም የሚሉት ነገር አለ። ልጅ እናቱን በሆኑ ባልሆኑ ማበሳጨት ሲጀምር የእናት ጸጉር በሽበት ይከበባል። የአጤዝ ፏን ጸጉር ለምን በሽበት እንደተወረረ አሁን ገባል ላ ካራቴ ሆነ ጅዶ ብትል ማንንም አልፈራም። እግሩን ይዤ ነው እንደ ጅራፍ ማጮ። አንተ እንደዛ ሲያስፈራራ ዝም አልከ፣ ወንድ አደለ እንዴ? አፍንጫውን አትለው አልኩት እኮ። ተው እንጂ አፍንጫው። አይ ትግስት ፍራቻ አደለም አልኩ። ጨምር በስዬ

ወለልኮ እኮ ውሃ አይችልም። ከበዛበት እኮ ነፋፋል። በነገራችን ላይ ምን አበረድ ነው ውሃ ያኮፈኩፍ? ለማንኛውም ማጨር ስጋ ስጋ ቢሆን ሰው መተኛት አይችልም እንዴ? ሰው ምንድን ነው የምትለው? የሞቱት እኔ የሚገፋ ይግፋ። ከሀዲ ነሽ። ይሄ በአንዳነት ነው የበሉበትን ሳህን መስበር፣ የበላሽበትን

ስብሰባ አለ። መቼም ያው የፈረደብኝ ራሴ ነው የሚሄደው እንጂ በባለፈው አንተ ልኬ አሳፍራ ይመታልና እንደገና ምንድን ነው ማሳፍርሽ እንዴ ልጆቹ ላይ የቤት ስራ አታብዙባቸው በተለይ እንግሊዘኛ የቤት ስራውን አታክብዱባቸው እኛ ወላጆች ተጨነቅን ማለት ምኑ ነው የሚያሳፍረው አቁን አይደል እንዴ ተናገርኩ የሆነ አንድ ሬዲዮ ጣቢያ ውስጥ እንደ ቁራ ለምን ለምን ለምን ለምን ስሉ ላለ ማየጋ ነው ውለው እዛ ነው ማከብረው ምናምን የሚለውን ሀሳብ እርሹ ወይ ኔን ወይ እማየና አባይሽ መርጫ ማ እኔም እንደዛ ነው እምፈልገው። አየሽ እኔም መምረጥሽ ጥሩ ማየና ባየ ምርጫ። በስንቱ ስላንተ ስናወራ ከቻል ኦ ምን አወራችሁ? ስለኔ ልጅ ስለ ሳለው ስለ ያወራን ብራንቴ አ በነገራችን ላይ እንዳትሳሳቱ ይሄ ከሰል አይደለም ሰይጣን ነው። ስላንተ ስናወራ መጣህ ያልኩት እኮ እሱ። ሄዱ፣ ሄዱ ማን ለምናቸዋል። ሄዱ፣ አረ ችግር የለው አንካሳ ዶሮ ሳይቀድማችሁ ሄዱ። ምጠራው ሰው አላቃ ሄዱ፣ ትርክ ሄዱ ኃይለኛ እልህ ቀናት የሆነ ፉክክር አለበት፣ እስማ ፍራቻም አለበት። ምንድን ነው? ቢያንስ ዶሮ አርደሽልኝ ሂጂ። ምን የሚሉት ፍርፍር ነው ይሄ አሁን? እንዴ ጨቡን በአካፋ ነው እንዴ ጨመረችው? ይህ አሁን ተከትፏል። የሚያስበው ሌላ፣ የሚያወሩ ሌላ። ከግንብ ጋር እያጋጨች ነው፣ ፈነከተችው። ሙያውን እጅ አለኝ ትላለች። ወይ ያልታደለ ባል! እኔ እሱን በሆን አንድ ቀን አብሬያት አላት ሮስ ምን ጠቀም አሁን ወደድኩት፣ በጣም ይጠፍታል። የሆነ የሆነ የቲክቶክ የኮሜዲ ቪዲዮ በሴትኮም ነገር እንደዚህ ባል ምንም ጥቅም እንደሌለው ከአንተ በላይ ምን ምስክር አለ? ይህን ከሰራ እጅ ፍቅር በወድቅ ይፈረድብኛል፣ ይፈረድብኛል። በላ እንግዲህ ከፀሐይ ጋር ፍቅር ጀምር። ምንድን ነው ለምንድ ነው እንድምታይ? አይ ያልጋይታን ያልጋይታ። ኦኬ፣ ፕሮግራም እሰራበታለሁ። ፕሮግራም ለምን ሰው ጆሮ ላይ እንዘጋለን? ስራው ነው ሬዲዮ ስለሚሰራ። ምን ነው በስዬ በምግብ ቀልድ ም ጎንጆ ቤሰርሴለ አሁን በሩዝ ዳሽን ተራራ ይሰራል። አይ ምንም አይ በጣም በጣም ባይካበድ ባያስቁ በጣም ያስቃል ግን ነፃነትን ዝ ጣል ቢያደረጉ ይህ ያሳውን የዛ ቪዲዮ ይመስል ነበር። ሰብስክራይብ አድርጉ። ከወደዳችሁት እንደዚህ አይነት ቪዲዮ በጣም ብዙ እሰራለሁ። በሌላ ቪዲዮ እስከምንገናኝ ሰላም፣ ቀዩልን ቆዩልን፣ ቻው።